ዳሜና እሁድ በጣም ሙሉ ነው። ይሄ ፓርክ አየሩ ራሱ በጣም ለየት ያለ ነው። ከሶስት እስከ አራት ወራት ነው የፈጀው። ምን ነበረ ግን እዚህ አካባቢ ጥሩ ሽታ ጥሩ መዓዛ ያላቸው እጽዋቶችም እዚህ ውስጥ እንዳሉ ይሄ ማሳያ ነው። ተጠቃሚውስ እንዴት ነው? በጣም ብዙ ሰው ይገባል እዚህ። ልክ ህጻናት የቦረቁ ነው ያሉት ማለት ደስ ብሏቸው። የሆነች የአንድ ገጠር መንደር እንድትመስል ነገር ተደርጋ ነው የተሰራቸው። የተሰራ ይሄ ፓርክ ተፈጥሮን በጠበቀ መንገድ ነው የተሰራው። እንደዚህ አይነት ፓርኮች በየቦታው መከፈታቸው ትውልዱን ከማነጻ አንጻር ምን አይነት ጠቀሜታ አለው? እንደ አጋጣሚ ዛሬ ያው ሙሽሮች እየገቡ ነው፣ ጥሩ አጋጣሚ ነው ማለት ነው። አሁን እንግዲህ በማህበረሰቡ በነፃ ነው ገብቶ የተገለገለ ያለው።